ሁላችንም የምንናደድበት ፓርቲ ቡሩግን ማከብረውን ያክል ነው። በቃ ውስጤ እንትን ያደረገኝ እንዴት ያችን ግማታ እንትን ይላታል። ዝም በሉ ዛሬ ልንገራችሁ። ሴት ልጅ አትንካ ሴት ነው እሱ። አልተነከችም እኮ ወይኔ

ሲጀመር ደግሞ ደንከራቸው ብሩ። ነገር ግን ሊንገራችሁ ልጅቷ ነገር ፈልጋለ። ልጁና ዳኒና ልጅቷ ነገር የፈለጉት ብሩኬን ሀይሚ፣ ዛሬ በርዷል እኮ ለጋሌ ዋሽታ ይቅርታ አርግለት ምትል ዋሽታ ነው፣ ዋሽታ የምር መጀመሪያ ሀይሚና ብሩኬ ለብቻ መገናኘት ነበረባቸው ዛሬ። አዎ ሀይሚ ሲጀምር በቀደም ያገኘኋቸው ዛሬም ለብቻዋ ያገኛት